በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች በውጭም በውስጥም ያላችሁ ውድ ኦርቶዶክሳውያን እንደምናደራችሁ እንኳን ለእመቤታችን ዓመታዊ በዓል በሰላም አደረሳችሁ። ዛሬ በያሬድ ሚዲያ የማቀርበላችሁ ስለ እመቤታችን ስነ ጽሑፍ ነው። አንቺ ነሽ ተስፋዬ ዓለም ሳይፈጠር በአምላክ ህሊና ታስበሽ ኖርሺ፣ በሚካኤል አክናፍ በኪሩቤል ጀርባ ስላሴ ስሎሺ፣ ለአዳም መድኃኒት ሆነሽ ተፈጥረሺ። አንቺ ነሽ ተስፋዬ፣ ችግሬን በሙሉ ስሚ ልንገርሺ። ገና በማህፀን አውቅሁት ስምሽን፣ ማርያም ማርያም ሲሉ ደጋግመው ሲጠሩት አይጠገብ ቃሉ! ስምሽ በልቤ ላይ ተስሎ እንደ መስቀል ለነውሃ መሮነሽ ለሰሎሞን አክሊል የጳውሎስ ስብከት የክርስቶስ ወንጌል። አንቺ ነሽ ተስፋዬ ወላዲቱ ለቃል የኤልሳ ማሰሮ የኤልያስ መሶብ ለዓለም ምታበሪ እንደ ሰማይ ኮከብ ለጌዴዎን ጸምሮ ለሲኖዱስ ጥበብ የዳዊት መሰንቆ የሰሎሞን መክብብ። ጠብቂ ድንግል ሆይ በነብሴ እንዳልራብ። ነፍሴ ተራቁታለች ከምስጋና ልብስ፣ ነፍሴን አልብሽልኝ። በስሉስ ቅዱስ ማደሪያ እንድትሆን ለመንፈስ ቅዱስ፣ ነፍሴ ተራቁታለች፣ አጥግቢያት ድንግል ሆይ። ተሰውቷል ልጅ ሆኖ ለዓለም ሲሳይ፣ ነፍሴ ተጠምታለች፣ ትርካ ባንቺ ምልጃ ተስፋዬ አንቺ ነሽ ድንግል ሆይ ያላንቺ የታለኝ መሄጃ? የህይወት ምግባችን ከአንቺ ላይ ተገኝቷል። የህይወት መጠጥም ከአንቺ ምንጭ ፈልቋል። የጽርቅ ልብሳችን በአንቺ ተሸምኗል። በጉ ተሰውቶ እንዴት ሰው ይራባል? ውሀ እየፈለቀ እንዴት ሰው ይጠማል? ልብሱ ተሸምኖ እንዴት ይራቆታል? አማልጂ ድንግል ሆይ በከንቱ መማዘን ነብስን ያሳምማል። መሶቢያ አንቺ ነሽ ምግብ ማኖሪያዬ አንቺ እኮ ነሽ ድንግል የውሃ ማሰሮዬ ክብር ማገኝብሽ የልብስ ሸማዬ አትለይ ድንግል ከፊት ከኋላዬ አንቺ ከሌለሽኝ ባዶ ነው ተስፋዬ ቢጠሉኝ ተባብረው ልቅሶና ትካዜ ዳግም እነሳለሁ አንችነሽ ምርኩዜ ወደ ላይ ለመውጣት መሰላሉ አንችነሽ ባሕሩን ለመሻገር መርከቤቱ አንችነሽ የገነት አንቀጽዋ መግባዩ አንችነሽ ለዚህ ነው ድንግል ሆይ ሁሌም ማጸንሽ ሁሌም ለምንሽ በሕይወት መኖሬ ሳይሆነኝ ለሕይወት አማልጅኝ ድንግል ሆይ በከንቱ እንዳልሞት። ክፍል ሁለት በስም ክርስቲያን ነኝ። ክርስቶስ ተብለህ ክርስቲያን መባሌ ለእኔ አይገባኝም፣ ብዙ ነው በደሌ። ስምህን ለብሼ መልካም ሥራ የለኝ፣ በስምህ ያኖርኩኝ። በስም ክርስቲያን ነኝ ሕግህን ጠብቄ ያኖርኩኝ በስምህ መሆኔን ታውቃለህ፣ ልቡናዬን ገልጠህ። አዎ ታውቀዋለህ፣ ትመረምራለህ። ስውሩን ለማወቅ የለም የሚሳንህ። ሥራዬን እያየህ ትመግበኛለህ፣ ጥፋቴን እያወቅ ትጠብቀኛለህ፣ በደሌን እያወቅህ ይቅር ትለኛለህ። ተነግሮ የማያልቅ ብዙ ነው ምህረትህ ለበዛልኝ ምህረት ምን እከፍልሃለሁ ለበዛልኝ ምህረት ያንተን ሕይወት ሰተህ ስትሞተው የእኔን ሞት በተቀበርክበት በሦስተኛው ቀን ሌሊት ስትነሳ አንተን ለመከተል መነሳት ተስኖኝ ሆኛለሁ እሬሳ እንዲህ ነው እምነቴ እንዲህ ነው ሥራዬ ላንተ መቼ ኖርኩኝ በክርስትናዬ ገንዘብና ኑሮን ካንተ አስፈልጬ ብታውቆም እንኳ ልንገርህ ገልጬ የሸጥኩህ እኔ ነኝ ይሁዳን አልከስም። ያስያዝኩ እኔ ነኝ ይሁዳን አልወቅስም። የሰቀልኩ እኔ አይሁድን አልዘልፍም። የገደልኩ እኔ አይሁድን አልረግምም። ለእኔ ተሰውተህ መቼ ተቀበልኩኝ ያንተን ስጋና ደም። እንዲህ ነው እምነቴ እንዲህ ነው ሥራዬ። ለአንተ መቼ ኖርኩኝ በክርስትናዬ? ለአንተ ልኑር በቃ እባክህ ጌታዬ። ምን አይነት ምህላ ምን አይነት ምህላ ምን አይነት ልመና ምን አይነት ምህላ፣ የሰው ሥጋ ቆርጦ በማይታይ ቢላ። ምን አይነት ጸሎት ነው የመዳን መግለጫ፣ የሰው ደም ቀድቶ በማይታይ ዋንጫ። ምን አይነት ጸሎት ነው ነፍሴ እየገደሉ ነፍሴን አድን ማለት። ምን አይነት ጸሎት ነው ከሳት እየገቡ ከሳት አውጣኝ ማለት ምን አይነት ኑዛዜ ከንስሐ ርቆ መለመን ለሕይወት። ይሄ ነው እንግዲህ የኔ ክርስትና ሲመዘን ባንተ ፊት በልምድ ሆነና እኔ የምኖረው ጣራ ብቻ ሆነ መሰረት የሌለው። ማዳመጥ የሌለው ወደ እርሱ ጩኋለሁ። ተመስጦ የሌለው ጸሎት አደርጋለሁ። ስጀምር ተኝቼ ጸሎቱን ስጨርስ ከእንቅልፍ የነቃለሁ። ኪዳን አደርሳለሁ ኪዳኑን ሳልጠብቅ ከህጉ ርቅ ያለው ሰማይ ከምድሩ በጣም እንደሚርቅ! ወይ የኔ የክርስትና ሁልጊዜ ያዝለቀቅ ልክ እንደ ጻርቃኑ የመስቀል ምልክት ነጠላ ለብሼ ከመቅደስ ስወጣ ቅዳሴ አስቀድሼ ከኃጢአት ከተትኩት ራሴን መልሼ! እንዴት አስባለሁ በዚህ ሥራ የጽድቅ የኔ የክርስትና መቼ ነው የሚጠብቅ ልክ እንደ ጻርቃኑ ስቀመጥ ከመድረክ ከአውደ ምህረቱ ወንጌል እሰማለሁ ሲሰበክ ባይነቱ አትስረቅ፣ አስዘሙት፣ አትስከር ነብስ አትግደል ሲለኝ ለሌላ ላይ የቀሰርኩ ለእኔ ሲነገረኝ ሕጉን የማልጠብቅ በስም ክርስቲያን ነኝ። ንጹሕ ስንዴ ቃሉ በእኔ ላይ ተዘርቶ በአበባው ቀረ እንጂ መሽታዬ አፍርቶ አይዋፋት ሲለቅሙት ከመንገድ ላይ ወድቆ ወደ ታች ስር የለው ከጭንጫው ተጣብቆ ወደ ላይ አልወጣ ወይ አልታየ ዘልቆ እንዴት ፍሬ ያፍራ በቂም እሾህ ታንቆ! ስጋ ስጋ እያልሁት ስጋዬ እንዳጠፋ፣ እንኳን እርሱ ሊድን ነፍሴን ይዞ አጠፋ። ነፍሴ ወይ ተመለሽ ሁኚ ባለተስፋ፣ ስጋ ጠፋ በለይ ስጋና ትከተይ፣ ላንቺ እንዳይደርስብሽ በገሃነም ስቃይ፣ መልካም እየሰራሽ በስጋ ወላዋይ። ከሰው ጋር ቢጣሉ አስታራቂው ሰው ነው። ከራስ ጋር መጣላት ምንኛ ብርቱ ነው። አለምን ለመግዛት ቀላሉ ስራ ነው። ክርስትና ማለት ለኃጢአት መሞት ነው። ክርስትና ማለት ራስን መግዛት ነው። ክርስትና ማለት ከራስ መታረቅ ነው። ለራስ እየሞቱ ለሌላ መኖር ነው። ከራስ እንድታረቅ አምላኬ ሆይ እርዳኝ። ለኃጢአት ያልሞትኩኝ በስም ክርስቲያን ነኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን።